የሀይማኖት አባቶች ስራ ያብላችሁ ማለት ነው። ስራ ያብላችሁ። በቃ ትምህርት ላይ መስራት አለባችሁ። የሀገር ሽማግሌዎች ስራ መስራት አለባችሁ። በቃ ትምህርት ላይ ሁሉም ሰው ባለቤት መሆን አለበት የሚለውን ይዛችሁ እናንተ ደግሞ በየወረዳችሁ ማለት ነው ፍኖተ ሰላም፣ ጅጋም፣ ማንኩሳም፣ ገራይም፣ ከድግትም የመጣችሁ ካላችሁ ጃቢ ጠናንም እዛ ካላመራር ጋር ሆናችሁ በጋራ አሁን ይውላችሁ። ልብ አድርጉ፣ ይችን አስምሩልኝ። በጋራ የዞን የዞን ቤተ ክህነት ደግሞ በተመሳሳይ እኩል ተግባር ሰጥቶ ሁሉንም ወረዳዎች ላይ ሰላም እንዲወርድ ኮሚቴ ተደራጅቶ በቃ በጋራ ተቀናጅታችሁ ሰላም ያስፈልጋል ማለት አለባችሁ። እንደዚህ ካደረግን በእርግጠኝነት ምዕራብ ጎጃም ከሌላው አካባቢ የተለየ ስለማይሆን ከሌላው አካባቢ የተለየ ዞን ስለማይሆን እናንተ ጋር እውነቱን ለመናገር እናንተ ጋር አብረን ከሰራን በእርግጠኝነት ለውጥ ይመጣል። አባቶች ለሰላም የእውነታችንን ማለት ነው ለሰላም መቆም አለብን። በውስጣችን ያለን እንክርዳድ ለሰላም እንቅፋት የሆነውን እያወጣን መሄድ አለብን ለማለት ነው።